እሱ ስለ እረኛው ያውቃል። እኔ ግን እረኛውን አውቀዋለሁ ለዛ ነው አሉት። እና ስለ እረኛው ማወቅና እረኛውን ማወቅ ለየቅል ነው። እግዚአብሔር እረኛውን በማወቅ ይባርከን። የእውነት አሜን። እግዚአብሔር እረኛውን በማወቅ ይባርካችሁ። ወዳችኋለሁ ሁላችንም። ኬፍዬ የእግዚአብሔር ሰው ወዳሃለሁ። ቀላል አልነበረም የደረሰብኝ የሚለው መዝሙር በጣም ፐርሰናሊ ለእኔ በጣም እሱ መዝሙር የምጽፍበት ጊዜ ማለት፣ ለእኔ በጣም ከፍተኛ የጨለማ ህይወት ውስጥ ያሳለፍኩበት ጊዜ ነበር። እስፔሻሊ በኖርዌይ የኦፕሬሽን ፕሮሰስ ውስጥ ያለፍኩበት በጣም የብቸኝነት ስሜት የሚሰማኝ ወቅት ምናምን እና አሁን ብዙ ሰዎች እያለቀሱ በጣም ሲዘምሩት ቀላል አልነበርም ሲሉ እኔ ያለፍኩበትን መንገድ ያውቁት ይሆን ወይ ይላለሁ። ተንክ ሉ ላንተ ያዘቻለ አዝይሻለሁ ተንክ ላንተ ያቃተ አንዳች ነገር የለ ላንተ የሚሰነ የዘገየ ሲመስል ቀናት ቢቆጠሩ ሰላም ብየ አለው ሰላም እ እግዚአብሔር እብሔ አንድ ሺህ ሊገባ ነው፣ አምስት መቶ አለፈ። ናይስ ሲል የእኔ ጎበዞች፣ የኔ ጀግኖች፣ እሑድ ዕለታት በመሰረተ ክርስቶስ ቤተክርስቲያን እግዚአብሔርን ቃል የተማርኩትን አካፍላለሁ። እንደጋ ደግሞ በአምልኮም ደግሞ በመሰረት ሰው ቤተክርስቲያን ድንቅ ጊዜ ይኖረናል። ፓስተር ጌቱ አዋሳ ህይወት ብርሃን የዛሬ ሳምንት የኔ ኮንሰርት ቀን እሱ እዛ ነው ያገለገለው። እኔ ደከመኝ እንዲ ነበረ አስተያየት አድርገውልኝ፣ ቅርታ አድርገውልኝ፣ ድጋሚ ፕሮግራሙን አረንጅ አድርገውልኝ የፊታችን እሁድ ከጠዋቱ ሶስት ሰዓት ተኩል አራት ሰዓት ጀምሮ በዛ ቦታ የእግዚአብሔርን ቃል አስተምራለሁ በዛ ቦታ አመልካለሁ። አብሬያቸው እግዚአብሔር ይመስገን ጸጋ፣ በዛ ቦታ እንካፈላለን። መሰረተ ክርስቶስ ቤተክርስቲያን እንዳትቀሩ፣ እዛ አካባቢ ያላችሁ ሰዎች በአጠቃላይ አንድ ሺ ሊገባ ነው። ቶሎ ቶሎ በለው ያስገቡ። ከዛ በኋላ የጻፍኩትን ነገር ተናግሬ እወጣለሁ። ቶሎ፣ እሺ እሺ፣ እናንተ የከበዳችሁን ነገር እግዚአብሔር ያቅለልላችሁ፣ ቀላል ያደርግላችሁ፣ መንገዳችሁ ቀላል ይሁን፣ አገልግሎታችሁ፣ ስራችሁ። የኢየሱስ ልጅ ሰላም ብያለሁ። አኪ እንዴ፣ እንደልኝ ወንድሜ፣ ና እስቲ በእናትህ፣ አንተን ማመስገን እፈልጋለሁ። ላክል የሪኩዌስት እስቲ አንተን ኦፊሻሊ በዚህ ቦታ ለመሰግን ስለምፈልግ ብትመጣልኝ ደስ ይለኛል። ዶክተር አክሊሉ ወንጌላዊ አክሊሉ፣ የእግዚአብሔርን ቃል አስተማሪ መጋቢ አክሊሉ፣ በጣም ብዙ ስም ብጠራው ደስ ይለኛል እና አክሊሉን በጣም የምወደው ሰው ነው። ሶሻል ሚዲያ ላይ ደግሞ በመልካም ኢንፍሉዌንስ ህዝብ ያደረገ ሰው ነው። አክሊ ጊዜ ካለ ሪኩዌስት ና ናግባ። ሌሎቻችሁ ቀጥሉ ቀጥሉ ቀጥሉ። እኔን አንድ ሺህ የምታስገቡኝ ሰዎች እየገሰገሳችሁ እንዳለ ያለው ጊፍት እየሰጣችሁኝ ያላችሁ ሰዎች በጣም አመሰግናለሁ። ፍቅራችሁን እየገለጻችሁልኝ ያላችሁ ሰዎች አመሰግናለሁ። በጣም ብዙ ጊፍት ተሰጠኝ ዛሬ። ደስ ይላል። ቴንኪዩ ሼር ደግሞ አለማቋረጥ እያደረጋችሁ ያላችሁ ሰዎች እያዩችሁ ነው። እድሜ ስጥልን ከእንጀራ ጋር እድሜ ስጥልን ከእንጀራ ጋር ቴንኪው። አክዬ አሁን ለእኔ የሰጣችሁኝ ጊፍት በአጠቃላይ ለሱ እንድትሰጡልኝ እፈልጋለሁ። እንደው አክዬ አክዬ እንዴት ነህ? ሰላም ላንተ ይሁን። የእግዚአብሔር ሰው ወንድሜ አኪ እንግዲህ አንተ አይስ ብሬከር ሆነ ነው። በእኔ ኮንሰርት ላይ በእኔ ኮንሰርት ማለት ይከብደኛል። የአምልኮ ምሽትን በለው አይደል አኪ። ኮንሰርት ከምንለው የምስጋና ቀን ላይ እግዚአብሔር አንተን እንደ ድንገት የመዝሙር ድግስ በቃ እና በዛ ቀን ላይ በመገኘት ለእኔ ትልቅ ክብር ነው። በጣም እግዚአብሔር ይባርክ። ደግሞ አውቃለሁ ፍቅርህን ለእኔ ያለህን አውቃለሁ እና ታንክዩ ሶማች ብዬ ጽፌ ያለሁኝ አሁን፣ በድጋሚ አሁንም ቴንክዩ እንወዳለሁ። ክብር ለእግዚአብሔር ይሁን። የሚመች ቦታ ያለው በቪዲዮ አኪ ምቹ ቦታ አይደለውም፣ ኬፍዬ ለዛ ነው በድምጽ የገባሁት። መቼም እግዚአብሔርን ማመስገን ሰውንም ማመስገን በጣም ጥሩ ነገር ነው ብዬ አስባለሁኝ። ምንም ይሁን ምንም ሰዎችን ስናመሰግን እግዚአብሔርንም ስናመሰግን የመስጋኝ ልብ እንዳለን ይሰማናል እና እኔ በጣም ታንክፉል ነኝ። በጣም ምንም ሰዎች በላይፋችን ላይ ባደረጉት ነገር ሁሉ ሊመሰገኑ ይገባል ብዬ አምናለሁ እና እያንዳንዱ ያ ጊዜ ወርቃማ ጊዜ ነበረ። እንደና ደግሞ አንተም የተገኘበት ጊዜ እንዲቀላል የምወስደው አይደለም። ሐዘን ላይ ነበርክ፣ ብዙ ሰፈር ያደረክበት ነገር ነበረ እና እነዛን ነገሮች ተቋቁመ እንደምንም ቆመ የእግዚአብሔር መንግስት ከእኔ ጋር ለመስራት ፈቃደኛ ነበርክ እና ኦፊሻሊ በሕዝብ ፊት ላመሰግን ስለፈለግኩ ነው። አክኜ አመሰግናለሁ ኬፍዬ። ክብር ሁሉ ለጌታ ይሁን። ጌታ ነው መልካም ነገር ተፈልጎ ከተገኘብን ምንጩ ምክንያቱ ክርስቶስ ነውና ክብሩን እሱ ይውሰድ። አንተ ደግሞ የቤተ ክርስቲያን በረከት ነህ። ከአንተ ጋር መቆም መባረክ ነውና እኔም ደስ ብሎኝ ነው ኬፍዬ። ሌላ ጊዜም አለው ከጎነ ነኝ፣ ቀኝ እጄን እንሰጠሃለሁ። ተከናውን አቃል አኪ ወገኖች እንግዲህ አኬ ሁልጊዜ ጊዜ እንደምታውቁት እኔ ፔጅ ውስጥ ያላችሁ ሰዎችም ካላችሁ በጎ አድራጎት ላይ ፊት ቀደም ነው ሁልጊዜ እግዚአብሔር እንደረዳው በጣም የሚያገለግለው አገልግሎት በጣም ሰፊ ነው። እኔ ውስጥ ያላችሁ ሰዎች ደግሞ ፎሎ ያላደረጋችሁት ካላችሁ ፕሊዝ አሁኑኑ አኬን ሁላችሁን ፎሎ አድርጉት። ሁላችሁንም ወዳችኋለሁ። አኪ ወዳለ ሌላ የምታስተላልፈው ነገር ካለ በስማህና እኔም ወድሃለሁ ኬፍዬ ጌታ ኢየሱስ አብዝቶ ይባርክህ። አጭር ነገር ለማለት ስለ እግዚአብሔር ሳይሆን እግዚአብሔርን ራሱን በማወቅ ተባረኩልኝ። በዚህ ያላችሁ አንድ ምሳሌ ሰሞኑን እያሰብኩ ነበረ ኬፍዬ አንድ ወጣት መድረክ ላይ ቆሞ ኢሳያስ ምንድነው መዝሙር 23ን በጣም በሚገርም ሁኔታ አነብንቦ ያነባዋል። አነብንቦ ስላችሁ ይገባቸዋል። በጣም በሚገርም ፍጥነት፣ በሚገርም ድምፅ፣ በሚገርም ሁኔታ ጀምሮ እግዚአብሔር እረኛዬ ነው የሚለውን ጨረሰ። ጉባኤ ላይ ቆሞ ነው እና ጉባኤው ደመቅ አድርጎ አጨበጨበለት። በጣም ነው የተገረሙት ጉባኤው ላይ የነበሩ ሰዎች። ከዛ በጣም የሚገርመው አንድ አባት ደግሞ ወጡ። ተራው ደርሷቸው ኬፊ ወጡና ቀስ ብለው ነው የሚያነቡት። መጽሐፍ ቅዱስ ይዘው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም፣ በለመለመ መስክ ይመራኛል፣ በረፍሮ ነፍሴን መለሳት እያሉ በደንብ ቀስ ብለው አነበቡና ጉባኤው ማልቀስ ጀመረ። ወጣቱ በዛ ፍጥነት ሲያነበንብ ጉባኤው አጨበጨበ፣ እሳቸው ደግሞ ሲያነቡ ጉባኤው ማልቀስ ጀመረና በዕለቱ መድረክ ላይ የሚያስተባብረው ሰው ሊወርዱ ሲሉ፣ አባባ ቅድም ወጣቱ ወጥቶ እንደዛ እግዚአብሔር እረኛዬ ነው የሚለውን በሚገርም ሁኔታ ሲያነበንብ ጉባኤው አጨብጭቦ ነበር፣ እርሶ ግን ቀስ ብለው ሲያነቡ ጉባኤው ያለቅሳል፣ ምን ሆኖ ነው ሲላቸው፣ ሀይ ልጅ አሉት። የሚገርም ነገር ሁልጊዜ ስብከትም መዝሙርም አክዬ አሁን ታውቃለህ ነው የሚባለው። ይሄ አዲስ ቴክኖሎጂ ቅድም ከአንዳንድ ሰዎች ጋር እያወረበን ነበር እና ኤአይ አሁን አርቲፊሻል ኢንቴሊጀንስ ስብከት በጠይቀው ስብከት ያዘጋጅላል። መዝሙር ጻፍ ብትለው መዝሙር ይጽፋል። ብዙ ነገሮችን ያደርጋል፣ ሙዚቃም ያቀናብርልሃል እና ስብከትም አውዱን ጠብቆ የጻፉበት ዘመን ተደራሲያን እያለ ሁሉ ነገር ሊያደርግልህ ይችላል። ግን ከስብከትም ሰው የሚነካው ስብከት ነው ብዬ የማስበው ሰባኪው ያለፈበት መንገድ የኖረው ህይወት ሲናገር ያኔ ነው። መዝሙርም ቢሆን አንዳንድ ጊዜ እኔ አሁን አንዳንድ ጊዜ መዝሙሮችም አይተህ ከሆነ በጣም ፓወርፉል የሚሆኑት ዘማሪው ምን ውስጥ ነው ያለፈው? እንዴት አድርጎ ነው የጻፈው? ምን ገጥሞት ነው? ችሎታ አይደለም። ስብከትም ችሎታ አይደለም። መዝሙርም ችሎታ አይደለም። እና በጣም የነካችሁ መዝሙር ካለ እዚህ ያላችሁ ቅዱሳን፣ በጣም የምወዳችሁ ማከብራችሁ፣ ሼር ማድረጉን አታቋርጡ። ቀጥሉ ቀጥሉ፣ ሰዎች እየገቡ ስለሆነ ሞር እንዲያዩ እና በጣም የነካችሁ ስብከት ካለ የሰባኪ የሆነ መንገድ ሄደዋል ማለት ነው። በጣም የሚገርም ምክር ሰምታችሁ አሁን ለምሳሌ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ እረኛን የሚያውቀውና ጥቅሱን የሚያውቀውም ስቲል ይለያያል። ስለዚህ አንዳንድ ጊዜ መንገዶች ከባድ ናቸው። የሰዎች መንገድ ያለፋል እያንዳንዳችሁ ጥልቅ እንደሆነ አውቃለሁ። መንገዳችሁ ቀላል አለሁ ቤተሰብ የማይረዳው መንገድ የምትሄዱ ሰዎች ያላችሁ አስተማሪዎቻችሁ የማይረዱትን የመስሪያ ቤት አለቃዎቻችሁ የማይረዷቸው መንገድ በጣም ብዙ ስትራግል እያደረጋችሁ እያለፋችሁ፣ ግን ስዘምሩም ይሁን ስሰኩ ስትናገሩ ለአንዳንዶች ሊቀላቸው ይችላል። ግን ያ መንገድ እናንተ የሄዳችሁትን መንገድ የሄዱ ሰዎች በጣም ይነካሉ። ስለዚህ አኪያው የተናገረው ነገር ቬሪ ኢምፖርታንት ነው። ስለዚህ እረኛን ማወቅን የሚያክል ነገር የለም። ስለዚህ መዝሙርም ስዘምሩም ይሁን ስጸልዩም ይሁን እግዚአብሔር ጋር ስፔሻል የሆነ ኮሚኒኬሽን ያላችሁ ሰዎች ታስታውቃላችሁ ሰዎች ላይ ተጽዕኖ ትፈጥራላችሁ። አኬ በጣም ግሩም ነገር ነው ሼር ያደረከን ይብዛልን፣ አ ይብዛልን። እረኛ ቆመን መዘመር ያለፍንበትን፣ የሄድንበትን መንገድ መናገር እግዚአብሔር በዚህ ባርከር ተባረክልኝ፣ ተባረክልኛ። አሜን ወዳችኋለሁ። ተባረክ ኬፍዬ። አሜን አሜን። ባረክ አንድ ቀን ደግሞ እኔ በደንብ ፕሮግራም አዘጋጅቼ ስለነበረኝ ስለወትን በደንብ ጋብዛለሁ። አንዳንድ ሰዎችን ዝም ብዬ አክሰፕት ማድረግ ፈልጋለሁ። እና እስኪ የገባችሁ ሰዎች የምትሉት ነገር ስላላችሁ በእርግጠኝነት እስቲ እንስማችሁ። አንዳንድ ሰዎችን ላድምት። ማይኩን አጥፍቼ ቆያለሁ እያዩኝ እንዲገቡ የተባረካችሁ ወገኖች ስ እናንተንም እንግዲህ አክሰፕት አድርግ ያለውን ከሆን ስ አንዳንድ ነገሮችን ሼር አድርግ ጉን ቻንሱን ለእማቲ ልስጥ። መጀመሪያ እማቲ እንዴት ነህ? ደህና ነህ? ኮይ ደህና ነኝ። እግዚአብሔር ይመስገን ደህና ነኝ በጣም አዎ። እንግዲህ በምን ላይ እንዳላችሁ ባላቅም፣ ያው ሰላም ልልህም እና ሚሊኒየም ፕሮግራም አንድ ላይ ነበርን የኛ ኢቨንት ነበር ያንተን ፕሮግራም ያዘጋጀውና የዛን ቀን በደንብም ጊዜም ሳናሳልፍ ያው መሸብን ሰዓትም በጣም የተወደደ ጊዜ ነው እና ያሳለፉ በዚህ አጋጣሚ ልባርክህና እግዚአብሔር ደግሞ ከዚህ በበለጠ እንዲረዳ ሁሌም ከጎን እንዳለን እግዚአብሔር ደግሞ በብዙ ሞገስ በብዙ ኃይል እንደረዳ ስላየሁ ሰላምም ልበልህ በዛው ደግሞ ስለነበረው ስለ እግዚአብሔር ክብር ደስ የሚል የእግዚአብሔር ድንቅ እግዚአብሔር ራሱ በዛ ፕሮግራም ላይ ተገኝቶ ነበርና በጣም በጣም በጣም የሚያስገርም ፕሮግራም ነበር እና እኔ በጣም እየተገረምኩ ነበር፣ በእያንዳንዱ ነገርና የእግዚአብሔር አላማ እንዴት እንደሆነ አይተንበታል። ና በርታ ማለት በጣም ወደፊት መሄድ የምትችል ታላቅ ሰውነ ይህን ደግሞ በአይኔ አይቻለው። እዛ እግዚአብሔር ከአንተ ጋር ነው። የተወደድክና ሪስፔክትህን ፍቅርህን መችም አይጠፋብኝም እና አብረን ጊዜ ያሳልፈን። በጣም የተወደደ መንፈስ ያለብህ፣ በጣም ለሰዎች ትህትናን ያየንብህ በቃ በጣም ግሩም ሰው ነው። እግዚአብሔር ደግሞ ከሰዎች አንደበት እና ከሰዎች ምላስ ጋርዶ ሰው ማውራቱን ይቀጥላል። አንተ ደግሞ በከበረ ኃይል እያገለገልክ እየጨመርክ እየበዛ ሂድልን። አኬ የዛን ቀን ፕሮግራማችንን ሲመራ በጣም በቃ ድንቅ መንፈስ ነበር፣ እና አኬ በጣም የተወደደ ሰው ነው። እነ ፓስተር በቃ በጣም የሚገርም ሰው እነ ፓስተር ሄኖክ ሲንገሌ፣ እነ ዮኒ፣ እነ ቴዲ፣ እኛ ቪቪይፒ ላይ ኮኦርዲኔተር ነበርኩኝ፣ እና እዛ ላይ ነበር እነ ቢኒያም ሞከንን በጣም የሚገራርሙ የእግዚአብሔር ሰዎች ነበሩ። ሀና ተክሌ፣ በጣም የተወደዱ ዘማሪያን እንደ ጄሪ፣ እና እግዚአብሔር በጣም ብዙ የሚወድ ትውልድ አለው እና ለዛ ትጋ፣ እግዚአብሔር ከአንተ ጋር ነው። በጣም ደስ ብሎ እንዲያገለግል ነው እግዚአብሔር ዘመን ሺህ ባርክ። በጣም ደስ ብሎኛል። እኔም እናንተም በሙሉ ኃይላችሁ እዛ ቦታ ላይ ጊዜያችሁን ሳትቆጥቡ፣ ጉልበታችሁን ሳትቆጥቡ ከኔ ጋር ስታገለግሉ ነበረ። በጣም ደስ ብሎኛል። እግዚአብሔር ደግሞ ሌላ እድልም ይሰጠናል። ተባረኪልን የለውናት። እግዚአብሔር ይባርክ ሶ አሜን። ፌቨን አንቺም ደግሞ እድል እን ሰጥሻለሁ። ለፌቨን ዛሬ ወንድሞችን እህቶችን ሰማእንት ነ እግዚአብሔር ይመስገን። ሰላም ቱ እግዚአብሔር ይመስገን። አኩን ሰላም ብያለው። ተባረክ። በጣም ነው የምንወደ ጸጋን እንካፈላለን። እግዚአብሔር ይባርክ። እግዚአብሔር ያብዛለ በእርግ ፕሮግራም ያው በመጣ ውስጤ ነበር። ያው ከሀገር ውጭ ነኝ። በጣም ስከታተል ነበር፣ ኮመንት ስጽፍ ነበር ከስር። ያው የተለቀቀውንም ማይቻለው ያው እግዚአብሔር በድል አስጨርሶሃል። በጣም ደስ ይላል። እግዚአብሔር ይመስገን። እግዚአብሔር ይባረክ። ለሳሚ ድል ስጥቻለሁ። ሳሚ ደግሞ ሳሚ ከሳሚ ቀጥሎ ደግሞ እሙ ተባረክ ኬፋዬ እግዚአብሔር ዘመንን ይባርከው ምድራችን ላይ በዚህ መልክ ደግሞ ዝም ብለን በየጊዜው በየወሩ ራሱ ብናመልክ እንኳን እንደ እናንተ አንጋፋ በብዙ በወንጌል የማይደረሱ ቦታዎችን በዝማሬ ብዙዎች ወደ ጌታ መንግስት በመጡበት የማቃቸው ሰዎች አሉ ኬፋዬ በዝማሬ አንተ እንደረዳኝ በሚለው በቃ ሰው እግዚአብሔር የሚያገኝበት መንገድ ልዩ ነው እና እንኳን እናንተ አንጋፋ እንደገና ዝም ብሎ አሁን የሚነሱትም እንኳን ለእግዚአብሔር ክብርን ምስጋናን ግሎሪ ማቅረብ የእኛ መስዋዕታችን እንግዲህ እሱ ነው ለእግዚአብሔር የምናቀርበውና በጣም ድንቅ እግዚአብሔር ረድቶናል። እንደገና ሁንም ያግዘናል። አቤኔዘር እንደሚለው እንደ ቃሉ ከዚህ ከአንተ ጋር ነው። ደግሞ በጣም የሚገርም አይነት የእግዚአብሔር መጎስ ነበር፣ የሚገርም በእውነት በጣም ትልቅ መጎስ ነበር። ምናልባት ከዛ በኋላ አንዳንድ ነገሮች አንስተዋል። ሰዎች ያንሱ ምን እንኳን እኛ ሰዎች ላይ ጌታችን ምንም አይነት እንከን የሌለበት ላይ ስንት ነገር ነበር የሚሉትና እንግዲህ ከወንጌል ጋር ወደፊት ነው እድል ፈንታችን ነው። ከወንጌል ጋር ወደፊት፣ ይሄ እንግዲህ ወደዱም ጠሉም ከውጭም ከውስጥም እግዚአብሔር ለእኛ ላይ ያስቀመጠው ጸጋው ይሄ ነው። ስለዚህ መቀጠል አማራጭ የለንም። እግዚአብሔር ረድቶሃል። ተባረክ። ብሩህን አመሰግናለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ትንሽ ጫጫታ ያለበት ቦታ ላይ ስላለው ሊረብሻቸው ይችላል። ተባረክ። በጣም ነው የምንወድ በጣም ሁሌም በምትለቃቸው ሁሌም ለእኛ ለቀጣይ እኛም የምንቀጥልበት ትልቅ ነገርን ከእናንተ የምንማርበት እግዚአብሔር ረቶን ትልቅ ትምህርትን እያስተማርከን ነው እየሄድክ ያለው እግዚአብሔር አብዝቶ ይባርክ። ተባረክ። ገና ብዙ ነገር እንጠብቃለን። ገና ብዙ ነገር ገና እንቀጥላለን። እና ሁላችሁ ተባረኩ። ይሄንን ልል ፈልጌ ነው። እሺ፣ አመሰግናለሁ። ቴንክ ዩ ሶ ማች ኔ፣ ብርኩኝልኝ። እሺ። ተካልኝ ለተካልኝ ድምሰጥና ተካልኝ እድሜ ሰጥቻለሁ። ተካልኝ ሰላም፣ ሰላም እንዴት ናችሁ? ሰላም ናችሁ ፓስተር? ያው ሰላም ተካልኝ፣ እንደምን በጣም ድንቅ ጊዜ የነበረ ያው፣ አጋጣሚ የሆነ የሆነ ፕሮግራም ስለነበረብኝ እዚህ አርሲ ደግልኝ አልነበርኩም። በጣም ቀጥል ደስ ብሎኛል። ሁሉንም አይቻል ተከታትያለው። ተባረክ፣ እግዚአብሔር ዘመንን ይባርክ። እግዚአብሔር ለትውልድ በረገት አድርጎ ስላስቀመጠ በጣም ደስ ይላል። እግዚአብሔር ዘመንን ይባርክ። ተባረክ። ንኪ ሶ ማች አመሰግናለሁ። ያልተናገረ አመሰግናለሁ አይ ቲንክ ስንቴ ለስንቴና ለአቢ እድል ስጥና እጨርሳለሁ። ን ሁለት ሰው ያልተናገረ መሰለኝ። እሺ እሺ፣ ኬፋ በጣም አመሰግናለሁ። ቀደምት ታላላቅ ዘማሪዎችን ማግኘቴ በጣም ደስ ብሎኛል። ትልቅ የሚፈጥረው ነገር አለ ምክንያቱም ከእናንተ የምንማረው የምንቀበለው ነገር ስላለ ማለት ነው። ለማሳጠር ያህል ግን የሆነች ጥያቄ ልጠይቅህና አንድ ከኮሌክሽን የድሮ መዝሙር ላይ አውዲዮ ዘመን ማለት ነው እና እዛ ላይ የሆነ መዝሙር አለ። ያንተ ይሁን የማን ሆነ አላወኩም፣ በካሴት ማለት ነው። እና የነፍሴ ያለኝታ መከታዬ ነው መዝሙር ነው ይሄ መዝሙር እንደገና ብትሰራው፣ በጣም በጌታ ትህትና ነው። እውነት ነፍሴ ከአዳኝ ወጥመድ በአንተ አመለጠች፣ ከሚወረው ፍላጻ ድናለች። ውለታ ብዙ ነው፣ ወደ ወዳጅ ኢየሱስ ባርክ አለ የነፍስ አለኝ ተመሀ ስድስት ዓመት ከተጻፈ መዝሙሩ ቆይቷል። በጣም ግጅት አካባቢ በቃ እኔ በጣም ትንሽ እያለሁ በተደጋጋሚ አመሰግናለሁ፣ ስላስታወስገኝ ግጥሙን ካገኘሁት ሙሉን እንግዲህ በጣም ረዥም ዘመን ነው። ካገኘሁት እንደገና ለመስራት ሞክራለሁ። ቴንክዩ ግን በጣም በጣም ብዙ ሰዎች እንባረክበታለን በዚህ መዝሙር። እንደገና ለመስራት ሞክራለሁ። እሺ ሌላ ማን ነው ያልተናገረ? ሰው አለ? ማን ነው? አቢ። እሺ አቢ ለአንቺ ድኑ ስጥ ይሻለ አቢ። ሰላም ጤና ይስጥልኝ። ስላገኘሁ ደስ ብሎኛል። በጣም አድናቂክ ነኝ። ከድሮ መዝሙሮች ደስ ይሉኛል፣ በጣም ከድሮም ጀምሮ እከታተላለሁ። አኬ በጣም እናመሰግናለን ሁላችሁ ይሉኛል። እግዚአብሔር ይባርክሽ። ቴንክ ዩ ሶ ማች። ተባረክ። እንዴት ነው አዲስ ስራ ምን? እንግዲህ አሁን የሰሞኑ የአምልኮ ድግስ ላይ የተዘመሩ መዝሙሮች ዩቱብ ላይ የሌሉ ናቸው። በአጠቃላይ በእኔ ሶሻል ሚዲያ ላይ የሉም። እግዚአብሔር ረድቶኛል። እንግዲህ እነዚህን መዝሙሮች በስነስርዓት እያዘጋጀን ነው፣ ፕላትፎርሙ ላይ እናስቀምጣለን። ሰዎች እንግዲህ በሚፈልጉበት ጊዜ ይሰሙ ይባረኩበታል። ይሄ ነው ያለው አዲስ ነገር። ቴንኪ ሶ ማች። እግዚአብሔር ይባርክሽ አንቺንም። እንግዲህ ሁላችንም እግዚአብሔር ዘመናችን ይባርክ ማለት ወዳለው ዛሬ ደግሞ ሁላችንም ድምጻችሁን ለመስማት ከእናንተ ጋር ደግሞ ኦፕንሊ ደግሞ ላይቭ ላይ ገብታችሁ ስትናገሩ በማየት በጣም ደስ ብሎኛል። ለምንድን ነው ያደረግኩት? ሁሉም ሰው የራሱን የሆነ ኦፒኒየን ሶሻል ሚዲያ ላይ ሲያቀርብ ማየት በጣም መልካም ስለሆነ ሁላችሁም እየሰማችሁ በግልጽነት እንግዲህ ሁሉም ሰው የራሱን ኮሜንት ሲናገር ነበረ። ከታች ናችሁ ደግሞ ከኔ ጋር የነበራችሁ ምጽፍ ሁሉ ሰዎች በአጠቃላይ ፍቅራችሁን እየገለጣችሁ ያላችሁ ሰዎች ላመሰግናችሁ እዳለው እንደዚህ አንዳንድ ጊዜ እንግዲህ ብቅ ብዬ ውስጤ የሚሰማኝን ነገር ከእናንተ ጋር ለመካፈል እግዚአብሔር እድል ሲሰጠኝ እንደዚህ አደርጋለሁ ማለት ነው። ግን ርዕስ የጻፍኩት ነገር አለ ወደፊት ጎ ፎርዋርድ ወደፊት ሂዱ የሚለውን ሀሳብ ትንሽ ነገር ተናገር ልጣ ያለ አር እየሰማኝ ነው። ብዙ ጊዜ ያው ትልቁ ቻሌንጅ ወደፊት መሄድ እንቸገራለን ትላንትና በገጠመን ነገር ትላንትና ይዘናል። የትላንትና ውድቀት ይሁን የትላንትና ድል ሰዎችን ይዞ አንቆ ያስቀራል፣ እና ከፊታችን በጣም ብዙ ነገር አለ። ወደፊት መጓዝን የሚያክል ትልቅ ድል የለም። ወደፊት ስንሄድ ከፊታችን በጣም ብዙ ብሩህ ነገሮች አሉ። ከአንድ ሰው ጋር እየተነጋገርን ነበረ። ሰዎች ተስፋ ሲቆርጡ እራሳቸውን ያሉበት ሁኔታ ላይ ስታክ እንዲያደርጉ ያደርጋሉ እራስን ወደ ማጥፋት ተስፋ ወደ መቁረጥ ምናምን የሚሄዱት እና ነገ እንዳይታየን ያደርገናል። እና ነጋችሁ ብሩህ እንደሆነ ነግራችሁ ነው። በዚህ ሰዓት ላይ እግዚአብሔር በሕይወታችሁ ውስጥ ያሰበውን ነገር እናንተም ሰይጣንም ምንም ነገር የሚያቆመው ኃይል የለም። ምክንያቱም በእናንተ የተጀመረው ስራ እግዚአብሔር በእናንተ ይፈጽመዋል። ይሄን ለማለት የገባሁት እግዚአብሔር ዘመናችሁን ይባርክ። ንኪ ሶማች ስለገባችሁ ገብታችሁ ፖስት ያደረኩትን ፖስተር ያያችሁ ሰዎች ደግሞ በመሰረተ ክርስቶስ ቤተክርስቲያን እሁድ ዕለት የጌታን ቃል አቀርባለሁ፣ በአምልኮ አገለግላለሁ። መታችሁ አያት አካባቢ ያለው መሰረተ ክርስቶስ ቤተክርስቲያን፣ እዛ እንገናኝ። እግዚአብሔር ዘመናችሁን ይባርክ። አኪ ከኔ ጋር ስለቆየ አመሰግናለሁኝ። እንዳልከው ደግሞ ሌላ በአንተ ፕሮግራም ደግሞ አሬንጅ ሲደረግ መጥቼ በአንተ ፕሮጀክት ደግሞ አብረን የጌታን ጸጋ እንካፈላለን። ሁላችሁንም እንደምወዳችሁ ልነግራችሁ እፈልጋለሁ። አክባሪያችሁ ነኝ። ዘመናችሁ የተባረከ ይሁን። መልካም ቀን ይላችሁ። ሻሎም፣ ተባረኩ። ሻሎም።